ነው። ምንድነው? ዝናስ ዝና ሰፈሩን ካወቀ አይለቀውም። ከዛን ደግሞ ሞቴ ነው። እሺ፣ ችግር የለውም፣ ላይ ችግር የለውም፣ አትፈሪ። እሺ፣ ይኸው ከመጣ ደግሞ እኔ ቀድሜ የሚሞተው ደግሞ ቢመጣም አይነካሽም።

እሺ ግን አዲስ ነገር ጠፋ እኮ ቤት ገብቶ ቀሩ። ሆዳን በላሽ አይደል እንዴ? ምን ያስጨንቅሻል? እዛ ያስቀምጥኳቸው ልጆች ምግብ በአፋቸው እንኳን አልዞረም። ዳግመኞች ጠብቀን ጠብቀን ካልወጡ ደግመን እንሄድላቸዋለን። የት ቤት ባሉበት እንሄድላቸዋለን። ምክንያቱም ሉላን ማግኘት አለብኝ። እሷን ሳላገኝ እንደማልመለስ ቃል ገብቼ ነው የወጣሁት። ብሩክ ቤት ይኖራል እንዴ? የለም። እንዴት አወቅ? በቃሽ ውድ ቤተሰቦቼ እንደምን አላችሁልኝ በያላችሁበት የዓለም የዓለም ዳርቻ ሰላማችሁ ብዝት ትረፍ ይበል እያልሁ ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ እላችኋለሁ። እስከ ቪዲዮ ፍጻሜ አብራችን ቆዩ። ቅድስት ብሩኬን ማታ ገፍትራው ስለሄደች እየቆጫት ይገኛል። መኝታ ቤትም ሆና ጋሼ የት ሄዶ ነው? ማታ ገፍትሬው ስለሄድሁ ደብሮት ነው ቁርሱን ሳይበላይ ሄደው እያለች ከራሷ ጋር እያንሰላሰለች ነበር። ድስትን ማታ እኮ እምቢ ብዬው የሄድሁት ሳልወደው ቀርች ሳይሆን በወግ ባህሉ ይሁን ብዬ ነው፣ ዝም ብዬ መስጠት ስላልፈለግኩ ለዛ ነው። ግን ደሞ ማታ ተጠየቀኝ አይን አላሽም ደሞ አትወደኝም ብሎ ሌላ ሴት ፍለጋ እንዳይሄድ ስለዚህ ይህን ማድረግ አለብኝ። ቤቱንም አሳምሬ ጠብቄ ይቅርታ ጠይቀዋለሁ በማለት ከራሷ ጋር ተነጋግራለች። ዳጣ ወደ ሞገሴ ጋር አምርታ ነበርና ብሩክን ጥለሽ የመጣሽ ምን ሆነሽ ነው በማለትም ጠይቋት ነበር። ብሩኬ ጠዋት እንደተነሳ ከቤት የለም፣ ስለዚህ ብቻዬን መጣው በማለትም አስረድተው ነበር። በቃ እሱ ከቀረ አንቺና እኔ እንሞክር በማለት ጨዋታውን ጀምሮላታል። ዝና ና ጥብቃት ስለምትፈራው፣ የት ነው የምንሄደው? ወደ ዝና ዘንድ ልሄድ ነው ወይ በማለትም ጠይቀው ነበር። አዎ ይላታል። ሰው ምግብ ይጋብዛል እንጂ እንዴት ወደ ጠብ ትጋብዘኛለህ? በማለት እሷም ደንግጣለች። ያለኝ አማራጭ አሁን ነው፣ ስለዚህ ሞክረው ተባበሪ በማለት የሚለምናታል። ጣም ጓደኞቿን ማስከፋት ስለማትፈልግ እሺ በቃ በማለት በሀሳብም ተስማምታለች። እንግዲህ ኪድየት ሁነኝ እንጂ እኔ ምን አደርጋለሁ? ምንም ማድረግ አልችልም። ግን ሞገሴ እኔ መሞት አልፈልግም። ቤተሰቦችን በቅርቡ ነው ያገኘኋቸው። አሁን እህት ወንድም አለኝ። ስለዚህ መሞት አልፈልግም እባክህን በማለትም ለምነው ግን በሀሳቡ ተስማምታለች። ቅድስት የስድስት ዓመት ምኞትና ሀሳቧ ተሳክቶላት ትገኛለች። አሁን ከምንም ከማንም በላይ ደስተኛ ናት። ምሳሌንም እማዬ ብለሽ መጥራት ትችያለሽ በማለት ሰርፕራይዝ ማድርጋለች። ቅድስትም ሳቅ በሳቅ ሲላት ነበር እና ቅድስትዬ ግን ምንሆነች ነው በማለት ምሳሌ ጠይቃት ነበር። አንዳንድ ጊዜ ትስቂያለሽ አንዳንድ ጊዜ ደግሞ ትኮሳተሪያለሽ፣ ስለዚህ ምንሆነች ነው በማለትም ጠይቃት ነበር። አይ ምሳሌዬ አሞኝ እኮ ነው በማለትም ማብስራት አለች። ኢየሩሳሌም ቅድስትን ከእናቷ በላይ ስለምትወዳት በቃን ያኪም ቤት ልውሰድሽ በማለት ሀሳብ አምጣለት ነበር። አይ ምሳሌ እኔ ውጭ ሀገር ሄጅ ካልታከምሁኝ እዚህ ሀገር ታክሜ አልድንም በማለት ጨዋታውን ጀምራላታለች። በዚህ መሀል ታዲያ በቃ ሻያፊ ልኝ ይዛን ሄድናለሁ በማለት ሻይ እንድታፈላላትም አድርጋለን። ጣና ሞገሴ ካፍ የነበሩና ስላለው ነገር እያወሩ ነው። አሁን ላይ በጣም አሰቃይቶኛል። እኔ እንዴት እንደማደርግ አላገም። ሉላን ደግሞ በፍጹም አልሰጠውም እያለ ለዳጣም ይናገራል። አይዞህ አትጨናነቅ። እን እኔ እያለሁልህ ምንም አትሆንም እያለች ታበረታተዋለች። እሱ ግን ተስፋ እንደቆረጠ እየነገራት ነው። ዝና ለመሀሊት ደውሎ ባለቤቴን ካጣሁት አራት ሳምንታት ተቆጥረዋል። ስለዚህ እሷን አጥቼ መኖር አልችልም፣ እሷን ሳላገኝም የትም አልንቀሳቀስም። ስለዚህ አጥብቀሽ ጠብቂያቸው በማለት ምልክትም አስተላልፈዋል። እሷን ሳላገኘው በሞት ይሻለኛል። አይ መሞትማ የለብህም እያለች እያበረታታቸው ነው። ቅድስት ኩሽናዋን እያጸዳዳች ነበርና ምሳሌ መጣ። አንድ ጊዜ ማዬ፣ አንድ ጊዜ ደግሞ ቅድስት እያለች ተጠራታለች። ቅድስትም ተወዛግባ ወይዬ በማለት መልስም ሰጣታለች። በዚህ መሀል ታዲያ ወጥ መስራት እንድታለማምጅኝ እፈልጋለሁ ትላታለች። እንዲሁም ላባዬ ሰርቸ መቆየት እፈልጋለሁ። ቅድስትም ከወጣችና ከወረደች በኋላ እሽ በቃ አለማምድሻለሁ፣ እንደኔ ልቅም ያለች ባለሙያ ነው የማደርግሽ በማለት እንግዲህ እሷም ደስ አሰኝታታለች። ጣና ሞገሴ ወደ ሉላ እያመሩ ነው። አሁን መንገዱን ሁሉ እየጎበኙ ነው። ወደፊትም ወደ ኋላም እየተመለከቱ ዝና ከዛ አካባቢ አለ ስለተባለ ክፉኛ ፈርተዋል። እንግዲህ ማህሊትም ፀሐይ እየተለበለበች ነው። ከጥላ አጠገብ ሂዳ ውህ፣ ጥላ ባይኖርኮን ሞት ነበር እያለች ማርራለች ። በዚህ መሃል ዳጣና ሞገሴ ፊት ለፊቷ መጣው ነበርና እሷ አግንጥላ ላይ ስለቆመች እነሱን አላየቻቸውም። እንደምንም ሸውደዋት በሌላ መንገድ ይሄዳሉ። በሌላ መንገድ ሲሄዱ ደግሞ ዝናንም ፊት ለፊት አግንተውት ነበር። ብቻ እሱንም ሸውደውት እንደምንም አልፈውታል። ዳጣ ሞገሴ የርቦኛል ስላላት፣ አሁን ወደ እነ ብሩክ የቤት ሄደን ምግብ የምንበላለን እሱንም እናገኘው ይሆናል በማለት ወደ ቤታቸው ማምርተው ነበር። ቅድስትም ምግብ እያቀረበች ነው። እጃቸውንም ታጥበዋል። የት ዶ ነው በማለትም ጠይቀዋት ነበር። የለም ጧት እንደወጣ አልተመለሰም ትላቸዋለች። በጣም የቅድስትና የብሩክን ግንኙነት ስለምታቅ፣ እጇን እየታጠበች እያለ ቅመሟ እንዴት ነው በማለትም ጠይቃት ነበር። እንዴት ነው በባዶ አስበላሽ ወይ በማለትም ጨዋታውን ጎሰማ አድርገላታለች። በዚህ መሃል ታዲያ ዝም ብለሽ ምታጠቢ ከሆነ ታጠቢ ብላም ብላባታለች ምግባቸውን ከበሉ በኋላ ፊልሙንም ጀምረውታል እንግዲህ ንድ በተባለ ጊዜ በአክሽን ሻርፕ ነገር ስጭኝ ዝምብያ ሌድም በማለት ቅድስትንም ሻርፕ ተቀብላታለች ዳጣ ክፉኛ ፈርታ ትገኛለች ግን ደግሞ እዛው አካባቢ ስላሉ እንደምንም ሸው ወደናቸው መሄድ አለብ ይላል ሞገሴ ምሳሌ ከቅድስት ጋር እየተጫወተች ትገኛለች። እሷን እንደናቷ ስለምትወዳት ምንም ነገር ማጫወትም ማብላትም ማጠጣትም ትችላለች። ብቻ ሰራተኛ ሳይሆን ልክ እንደ እናቷ ነው የምታያት። በዚህ መሃል ታዲያ ትምህርት የተፈጠረውን ነገር አንድ ባንድ እየነገረቻት ነው። ዳጣና ሞገሴ በህይወትና በሞት መካከል ይገኛሉ። አንዱን አደጋ ሲያልፉት ሌላኛው አደጋ እየተጋረጠ ነው። ብቻ መስመሩን አልፈው ሉላ ሊያወጣት አልቻሉም። ብዙ ጋርዶች እዛው አካባቢ ስላሉ እየፈሩና እየተሯሯጡ ይገኛሉ። ዳጣ ቀሚስ ለብሳ ስለማጣ ቀሚሱ እያንደላቀፈ እየጣላት ነው። በዚህ መሀል ታዲያ ዝና ያስቀመጠው ወንበዴም ገደፍ አድርጎ አንስቷታል። ገሴንም እንደምንም ሩጣ ከደረሰችበት በኋላ ያለውን ነገር ነግረዋለች። አንድ ቀሚስ እኮ ጠላት የሆነ አንደላቅፎ ጣለኝ በማለትም ትነግረዋለች። ግን ደግሞ ቀሚስ ያምርብሻል፣ ተወባ። ከእኔ ቀሚስ መልበስ አይመቸኝም በማለት አናን ነገሮችን አውርተዋል። ወሲም ዳጣ ቆንጆ እንደሆነች ነግሯት እባክሽን ሂጅና አማይልኝ በዚህ ውበትሽ ተጠቅመሽ ሰውየውን አንበርክልኝና ባለቤት ላውጣት በማለት አንዳንድ ነገሮችንም ብሏል እኔን ሴት ናት ብሎ ይጀነጅነኝ ብለህ ነው በማለት ጨዋታውንም ጀምራለታለች ባክሽ ሂጂ እኛ ወንዶች ሴት ሁና ትገኝ እንጂ ጁንያን ብትለብስ እናፈቅራታለን፣ እንወዳታለን፣ በሷ እንማረካለን። ስለዚህ አንቺ ካልሽ ምንም ነገር ይሆናል፣ ህጅና እንደምትፈልጊው አድርገሽ ከዛ ጋር አሸሽልኝ በማለት እሷንም ልኳታል። እሷን ፈራው ተባው እያለች ወደ ጉዳዩ አመርታለች። በጣም ጀግናና ደፋርናትና ካጠገቡ ሄዳ ቅድም ገድፈ ስላነሳ ሃይ ከልብ አመሰግናለሁ በማለት ምስጋናውን ጀምራለት ምግብ እንደምትጋብሰው ነግረዋለች። አለች እሱም ምግብ ስላልበላ እኔም በጣም ርቦኛል በማለት ተከትሏትም ይሄዳል። ማሊት እና ዝና ተገናኝተው ስላለው ነገር እያወሩ ነው ደፋር እንደሆንሽና ጨካኝ እንደሆንሽ አውቃለሁ ግን ደሞ ፈሪነሽ በማለት አዋርዷታል እሷም እንግዲህ ምንም መፍትሄ አጣሁ እኮ በምን መንገድ ላጥቀው በማለት አንዳንድ ነገሮችን እያወራቸው ነው እሱም በወሬዋ መካከል እኔ እኮ ጀግናም ደፋርም ነኝ እያለ ስለ ራሱ እየነገራት ነው ጨካኝም ነኝ ስለዚህ እንደዚህ ከሆን እንዴት ነው ቤቱን የምትገዛልኝ በማለት ከልቧ ያለውንም ነግረዋለች አንቺ ሞገሴን ሳትገኘው የምን ቤት ነው በማለት አንዳንድ ነገሮችንም ብሏታል በጣም ሰውየውን ጥብስ ከጋበዘችው በኋላ ሙስሊም ስለመሰለችው ይሄ እኮ የክርስቲያን ስጋ ቤት ነው በማለት እሷ እንዳትበላም አድርጓታል። እሷም እንግዲህ ሸም ስለያዛት ቅድማት ነግረኝም ደበር አሁን እኮ ርቦኛል ትለዋለች። በጣም በልበቃ ከዚህ መብላት ካልቻልኩኝ ከሙስሊም ስጋ ቤት ሂጅ ምግብ ይዤ ልምጣና እንደ ቴካዊ አድርጌ ካንተ ጋር ልብላ፣ አንተ ስትበላ ጠብቀኝ ትለዋለች። እሱ ደግሞ ሰላሳ ጊዜ ዝና እየደወልለት ስለሆነ ስልኩን እያየ ነበረ። እንግዲህ ታልከፈልሽ አትሂጅ ክፋዩና ሂጂ በማለትም ማስጠንቀቂያ ሰጧታል። አንበኔ ይሁንብህ ብላ ከሸ ወደች በኋላ ሳትከፍል ውልቅ ብላም ወድነሙ አምርታለች። ሞገሴ ወደ ሉላ ከሄደ በኋላ ወደ የት ነው የምንሄደው? በማለትም ጠይቀው ነበር። አሁን ዝና ካገኘኝ የመጨረሻዬ ነው ይገለኛል። ስለዚህ እሱ ካገኘኝ መሞቴ ነው በማለት እንግዲህ ሁለት ወዱ አይሆንም። ስለዚህ ሸካክፊና እንውጣ እያላት ነው ሞገሴ። በአሁኑ ወይ መሞት ነው ወይ መዳን ነው ብሎ ወስኗል። እሷ ደግሞ በጣም ፈርታለች። ከወትሮው በተለየ ሌላ ጊዜ ስታበረታተው እንዳልነበረ፣ ዛሬ ግን በጣም ፈርታ ትገኛለች። ሲሆን የሉላን ካደፋፈራት በኋላ እንደምንም ሻንጣቸውን ሸካክፈው ከግቢው ወጠው ነበረ። በዚህ መሃል ታዲያ ዳጣም እንደምንም እየሮጠች ከነሱ ጋር ደርሳባቸዋለች። ታዲያ እጅ ከፈንጅ ተይዘዋል። ያመልጣሉ ወይስ አያመልጡም የሚለውን በሌላ ጊዜ እናየዋለን። ውድ የተከበራችሁ የቻናል የቤተሰቦች እስከ ቪዲዮ ፍጻሜ አብራችሁ ስለነበራችሁ ከልብ እያመሰገንሁኝ በሌላ በተመሳሳይ ቪዲዮ እስከምንገናኝ ቸርዋሉልኝ።